ቢያንስ አስራሁለት ሀገራትን ወረው እናገኛችኋለን። አገራት በአሜሪካ ቦምቦች ፈራርሰዋል። ዜጎች ባህር ተሻግሮ ምድር አቋርጦ በመጣ የአሜሪካ ወታደር ተጨፍጭፈዋል። ተደጋግሞ እንደተባለው የአሜሪካ ፕሬዚዳንቶች ከቀድሞ መሪዎቻቸው ሲማሩ አልተስተዋልምና ዛሬም ሉዓላዊ ሀገራትን ሰበብ ፈልጎ የማጥቃት ዘመናቸው ቀጥሎ ዶናልድ ትራምፕ ላይ ደርሷል። ከ22 ዓመታት በፊት ወደ ኢራቅ የላኩት ጦር ሳዳም ሁሴን ሰቅሎ ባግዳድን ወደ ፍርስራሽነት ቀይሮ ስርዓትም አፍርሶ አይኤስን አዋ ጉዋልዶ ኢራቃውያንን ከሞቱት በላይ ከቆሙትም በታች አድርጎ ተመለሰ። ከ14 ዓመታት በፊት በኔቶ ስር የላኩት ጦር ሊቢያን አፈራርሶ አገሪቱን ሁለት መንግስታት የሚኖሩባትም አድርጎ የጦር አበጋዞች ምድር እንድትሆን አድርጓት አለቀ። የወቅቱ የአሜሪካ ፕሬዚዳንትም ዋይት ሃውስን ሊለቁ የመጨረሻው ሰሞን ላይ ከፎክስ ኒውስ ጋዜጠኛ ከቶ በፕሬዝዳንትነት ዘመኖ የሚጸጽቶት ውሳኔ ምን ይሆን ተባሉ። ባራክ ኦባማ ባለመቅማማት ተናገሩ። የሊቢያ ነገር ነው አሉ ከጋዳፊ በኋላ ስለምትኖረው ሊቢያ በፍጹም አለማሰቤ በፕሬዚዳንትነት ዘመኔ ሁሉ የተሳሳተው ውሳኔ ነው ሲሉ አመኑ። የባራክ ኦባማ ጸጸት ሊቢያን ከውድቀት አልታደገም፣ አሜሪካንም አላስተማረም። ያች ሀገር 72 በመቶን በጀቷን የምትደጉምለት ኔቶ ጋዳፊን ገድሎ ሊቢያን አፍርሷል። ምዕራባውያን የተባበረ ጦራቸውን አሰልፈው ባግዳድን ሲንዱ ያቀረቡት ምክንያት ሳዳም ሁሴን ዓለምን የሚያጠፋ መሳሪያ ታጥቋል የሚል ነበር። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ውሸት ነው ቢልም የተደረገው ምርመራ ሳዳም የሚባለውን አይነት መሳሪያ መታጠቁን አላረጋገጠም ተብሎ ቢነገርም ጆርጅ ቡሽ ያሰባሰቡት የዓለም ኃይል ኢራቅን ወረረ። ከብዙ ዓመታት በኋላ ሳዳም ጅምላ ጨራሽ መሣሪያ አለው ተብሎ የተነገረንን የተሳሳተ መረጃ ይዘን ኢራቅን መውረራችን ልክ አልነበረም ይቅርታም እጠይቃለሁ ሲሉ የወቅቱ የቡሽ አጋፋሪ ቶኒ ብሌር እንግሊዛዊው ተናገሩ። ለጥፋቱ ሁሉ ካቢኔው ወይም መከላከያና ደህንነቱ አይደለም እኔ ኃላፊነቱን እወስዳለሁ አሉ። በ45 ደቂቃ ዓለምን የሚያጠፋ መሳሪያ ታጥቋል የሚለውን መረጃ አምኜ ለተፈጸመው ሁሉ አዝናለሁም አሉ። አይ ኤክሴፕት

የሚተረማመሱባት ምድር ሆናለች። ያ የኢራቅ ወረራ ለዓለም አስጨናቂውን እንደ አይኤስ ያለውን ጽንፈኛ ኃይል ከማዋለድ የዘለለ አንዳችም በጎ ውጤትን ስለማምጣቱ ደፍሮ የሚናገር የቡሽና ቢሌየር ደጋፊ የለም። ሌላው ቀርቶ የቡሽ ወንድም ጄ ታላቄ በኢራቅ ጦርነት ስህተት ሰርተዋል እስከ ማለት ደርሰው፣ ሳዳም አለምን የሚያጠፋ ትልቅ ትጥቅ አለው የሚለው የደህንነት መረጃም ልክ አልነበረም ሲሉ ተናግረዋል። የኢራቅን ወረራ ልክ አለመሆን የአሜሪካ ፖለቲከኞች የሚስማሙበት ጉዳይ ሆኖ ዘልቋል። ደም ስራቸው እስኪገታተር እየጮኹ የኢራቅን ወረራ ስህተትነት ከተናገሩ ሰዎች መካከልም አንዱ ዶናልድ ትራምፕ ናቸው። ኢራቅን ወረርን፣ ከዚያም መካከለኛው ምስራቅ ተተረማመሰ። ጆርጅ ቡሽ የሰራውን ስህተት ማሰማመር አያስፈልግም እያሉ ከዘጠኝ ዓመት በፊት ለምረጡኝ ክርክር ተጠቅመውበት ነበር። ጆርጅ ቡሽ የኢራቅን ወረራ ያወገዙት ጆርጅ ቡሽን ለማጣጣል ቃላት ያልቸገራቸው ዶናልድ ትራምፕ ትናንት የኢራቅን ጎረቤት ወረው ሲቀጠቅጡ አምሽተዋል። የተባበሩት መንግስታት ቻርተር ተጥሶ የአንድ ሉዓላዊ አገር ክብርም ተገርስሶ በአንድ ጉልበተኛና ልዕል ኃያል አገር ቦምቦች ስትደበደብ አድራለች። ኢራንን ደበደብን የሚለውንም በኩራት ተናግረውታል። ሦስት የኒውክለር ማበልፀጊያ ቦታዎችን ደብድበን በድል ተመልሰናል። አውዳሚውን ኢንተርፕራይዝ አውድመነዋል በማለት ቡሽ ለሳዳም የተጠቀሟቸውን ቃላት ለኢራቅ ወረራ ምክንያታዊ ያደረጓቸውን ገለጻዎችና አረፍተ ነገሮች ይዘው ቀርበዋል። ሚሊተሪ ኒውክሌር ፋሲሊቲስ ኢን ዲ ኢራኒያን ሬጂም ፎርዶ፣ ነታንስ፣ ኢስፈሃን የዓለም ሕግና ስምምነት ዓለም አቀፍ ማኅበራትና የውሳኔ ሐሳቦች በ1935 ኢትዮጵያን በጣሊያን ከመወረር በ2003 ኢራቅን ከመደብደብ በ2011 ሊቢያን ከመፈራረስ አልታደገምና ኢራንንም አልጠበቃትም። ኢራን የእስራኤል አልበቃ ብሏት በአሜሪካ ስትደበደብ አምሽታለች። ፉርዶ፣ ናታንስ፣ ኤስፋሃን ተቀጥቅጠዋል። ቪላዲሚር ፑቲን ዩክሬንን በመውረራቸው ሲያወግዝ የነበረው የአሜሪካ መንግስት አሁን ብዙ ሺህ ማይል ተጉዞ ኢራንን ወሯል። ጥያቄው የአሁኑ የትራምፕ ድብደባ ጆርጅ ቡሽ ኢራቅን እንዳደረጓት ሁሉ ኢራንን የሚያደርግ ነው ወይ የሚል ብቻ አይደለም። አሜሪካና ኢራንስ እንዴት ያሉ ናቸው? ለምንስ እዚህ ደረሱ? የሚለው መነሳት አለበት። ደግሞስ እስራኤል በጀመረችው ዘመቻ አሜሪካ መቀላቀል የሚጨምርላት ነገር ምንድን ነው? ለመሆኑ ግን ለኢራኑ እስላማዊ አገዛዝ የተመቹ የነበሩት ባራክ ኦባማ የወሰኑትን ውሳኔ ዶናልድ ትራምፕ መቀልበሳቸው ለምን ነበር? ያንን ውሳኔና ስምምነት መቀልበሳቸው ሳይበቃ አሁን ባለው ዘመቻ ላይ ወታደራዊ እርምጃ መውሰድ መጀመራቸውስ ለምን ኔታንያሁ አብዝተው የሚጠሏቸው ደግሞም አኩርፈዋቸው የነበሩት ባራክ ኦባማ ከሄዱ በኋላ እጅግ የሚያመሰግኗቸው በየቃለ መጠይቁ እንደ ጸሎተ ርዕስ ስማቸውን የሚያነሱት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ፋይዳቸው ምን ያህል ነው ነገሩን ከስሩ ለመመልከት ወደ 1979 እንመለስ ሀንድረድስ ኦፍ ኢራኒያንስ ፋይናሊ ኦቨርራን ዘ ኤምባሲ ካምፓውንድ ሲዚንግ አባውት 90 ፒፕል ሞስትሊ አሜሪካንስ በዚያ የኢራን እስላማዊ አብዮት የመጀመሪያ ወራት ላይ እንዲሆነ አብዮቱ የመጣባቸው የኢራን ንጉሳዊ ስርዓት መሪና መሳፍንቱ ወደ አሜሪካ ሸሹ። አብዮቱ የመጣላቸው ኢራናውያን ልሂቃን ደግሞ አመለጡን በሚል ቁጭት ተበሳጩ። እናም በአያቶላ ሆሚኒ ድጋፍ ያለው የተማሪዎች ስብስብ በኢራን የሚገኘውን የአሜሪካ ኤምባሲ ወረረው። በግቢ ውስጥ ያገኛቸውን ዲፕሎማቶችና ሲቪል ሰራተኞች በአጠቃላይ 66 አሜሪካውያንን አግተው ወሰዱ። አሜሪካ እነዚህን ዜጎቿን የምታገኘው ጥገኝነት የሰጠቻቸውን የቀድሞ የኢራን ንጉሥ መሐመድ ረዛ ፓህላብን አሳልፋ ስትሰጥ ነው ብለውም አወጁ። ይህ ከአብዮቱ በኋላ የአሜሪካንና የኢራንን ግንኙነት ያወሳሰበ በጥላቻም እንዲሞላ ያደረገ ሂደት የተከሰተው በጂሚ ካርተር ፕሬዚዳንትነት ዘመን ነበር። ከዚያ በፊት የነበረው የኢራን መንግስት በአሜሪካ የሚደገፍ ትጥቅና ስልጠናም የሚቀርብለት ነበር። ሆኖም አብዮቱ ሲካሄድ አገሪቱን ለቆ የሄዱት የንጉሳዊ ስርዓቱ ባለሟሎች ለአሜሪካ መዘዝ ይዘውባት መጡ። ተማሪዎቹ ኤምባሲውን ወርረው ሰራተኞቹን ካገቱ በኋላ አያቶላው ተናገሩ። የተማሪዎቻችን ውሳኔ ልክ ነው፣ ጠላቶቻችንን ያስጠለለችው አሜሪካ ደመኞቻችንን ትመልስ አሉ። የእሳቸው ንግግርም የተማሪዎቹ ውሳኔ አንዳች ግብታዊ እንቅስቃሴ ሳይሆን የአብዮቱ ነፍስ አባቶች የመሩትና የፈቀዱት መሆኑ ታወቀ። በነገራችን ላይ ያንን እገታ ከፈጸሙት ተማሪዎች መካከል በኋላ ላይ ፕሬዚዳንት የነበሩት አህመድ ነጃድ አንዱ ነበሩ። በዚህ በምስሉ ላይ ሳምሶናይት ይዘው በወቅቱ የኤምባሲው የፕሬስ አታሽ የነበረውን አሜሪካዊ እጁን አስረው ዓይኑን ሸፍነው የቆሙትም እሳቸው ናቸው። አያቶላሁ የተማሪዎቹን ድርጊት አድንቀው የአሜሪካን ሰላዮች በቁጥጥር ስር አውለናል ሲሉም ተደመጡ። ወጣቶቻችን የአሜሪካን ኤምባሲ ተቆጣጥረውታል። ከአምሳ በላይ ሰላዮችንም ይዘዋል። አሁን እየተንከባከቧቸው ነው። ያ አሜሪካዊ ፕሬዝዳንት ካርተር ምን ነበር ያለው? የኢራኑ አገዛዝ ጨካኝ ነው አይደል ያለው። የእሱ አገልጋይ ያልሆነ ሁሉ ጨካኝ ነው። የኢራን እስላማዊ አብዮት አሜሪካውያን ዲፕሎማቶችን ለቃቅሞ በማሰር ከተጀመረ በኋላ ዋሽንግተን ጭንቅ ውስጥ ገባች። የማዕቀብ ናዳ በቴህራን ላይ ዘነበ። የጋራ ወዳጆች ሽምግልና ገቡ። ጠብ ያለ ነገር አልነበረም። አሜሪካ ያሉ የቀድሞ የኢራን ባለስልጣናት ይሰጡንና ታጋቾቹን እንልቀቅ የሚለው የቴህራንን ቅድመ ሁኔታ ያልተቀበለው የጂሚ ካርተር አስተዳደር ኃይልን አማራጭ ስለማድረግ ማሰብ ጀመረ። አንድ ሰው ቢሞት አልልም አንድ ሰው ጠብታ ደም እንኳ ቢፈሰው የኢራን አጥር በእሳት ይከበባል፣ ባሕሯም ረመጥ የብሷም ነበልባል ይሆናል ሲሉ ዛቱ ካርተር። አያቶላሁ ከእናንተ የምንፈራው አንዳች ነገር የለም ከባህል ወረራችሁ ውጪ ብለው አናናቁትና ታጋቾቹን እንደማይለቁ በድጋሚ ያሳወቁ። የኃይል አማራጭን እውን ለማድረግ የተንቀሳቀሱት ፕሬዚዳንት ካርተር አንድ ኮማንዶ ኃይል በሚስጥር አሰለጠኑ። ከደህንነት አማካሪያቸውና ምክትላቸው ጋር ሆነው የኮማንዶን ዝግጅት በድብቅ ያዙት። ቴህራን በድንገት ደርሶ የታገቱ አሜሪካውያንን የማስለቀቅ ተልእኮ የነበረውን ይህንን ዘመቻ የንስር ጥፍር ዘመቻ ኦፕሬሽንስ ኤግል ክላው ሲሉ ሰየሙት። ከአየር ኃይል፣ ከባህር ጦር፣ ከሲአይኤ እና ሬንጀርስ የተወጣጣው ይኸው የኮማንዶ ቡድን ወደ ኢራን እንዲገባ ታዘዘ። ኮማንዶዎቹን ይዘው የኢራንን ሰማይም አልፈው የገቡት ስምንት ሄሊኮፕተሮች ነዳጅ መሙላት ነበረባቸውና በአንድ የኢራን በረሃማ ግዛት ውስጥ አረፉ። ሆኖም ደግሞ መነሳት የቻሉት አምስቱ ብቻ ናቸው። ያረፉበት አሸዋማ ቦታ ሶስቱን ሰባበራቸው። ስምንቱ ኮማንዶች በሄሊኮፕተሮቹ የቴክኒክ ብልሽት ሞቱ። ቀሪዎቹን ኮማንዶች የጫኑት ሄሊኮፕተሮችም እርስ በርስ መነጋገር የሚችሉበት ሲግናል ተቆራረጠ። እናም ቴህራን ሳይደርስ የንስር ጥፍር ዘመቻ ጥፍሩ ተነቀለ። ጂሚ ካርተር በቴሌቪዥን ብቃሉና በተከፋ አንደበት፣ ባዘነ ገጽታ የታገቱ ሰዎቻችንን ለማስለቀቅ ስል ያካሄድኩትን ዘመቻ እንዲቋረጥ አዝዣለሁ አሉ።

ያ ኦፕሬሽን ከሸፈ። ኢራንም ነገሩ ሲከሽፍ ከአሜሪካ መንግስት ሰማች። አያቶላሁም የአላህን ሥራ ተመልከቱ፣ እኛ አየር ኃይላችንም የምድር ጦራችን እሱ ነው አላህ፣ ቀጧቸው አሜሪካኖች፣ ክፋታቸው ተኮላሸ ብለው ተሳለቁ። የእነዚህ አሜሪካውያን በኢራን መንግስት መታገት ጂሚ ካርተርን ክፉኛ ዋጋ አስከፈላቸው። ለሁለተኛ ዙር ሲወዳደሩ ሮናልድ ሬገን እንዲያሸንፏቸውም ዋና ምክንያት ሆነ። አሜሪካውያኑ ታጋቾችም ከ444 ቀናት በኋላ ተለቀቁ። ያ ቀን ማለት ደግሞ ካርተር እየተሰናበቱ ሬገን ቃለ መሐላ ላይ እየፈጸሙ የነበረበት ጃንዋሪ 20 1981 ነበር። የአሜሪካና የኢራን ግንኙነትም ከዚያን ጊዜ ጀምሮ የሚጠገን አልሆን ብሎ እንደቆሰለ ቀጠለ። አሜሪካም በኢራን ኤምባሲዋ ከዚያ ጊዜ ወዲህ ስራ እንዳይሰራበት ተደርጎ ተዘጋ። በአሁኑ ወቅትም ኤምባሲዋ ሙዚየምና የጸረ አሜሪካ ፕሮፓጋንዳ ማሰራጫ ማዕከል ሆኖ ቀጥሏል። ኢራንና አሜሪካ መጠነኛ ትብብር ያደረጉት ሳዳም ሁሴን ኢራንን በወረረበት ወቅት ነበር። ይሁን እንጂ ያመተጋገዝ የጋራ ጠላት አለን በሚል እንጂ የጋራ ህልም አለን በሚል ላይ የተመሠረተ አልነበረምና ግንኙነቱ አልተጠገነም። እናም አሜሪካ ኢራን ላይ ማዕቀብ መጣሏንና ማስጣሏን ገፋችበት። ሽብርተኝነትን የምትደግፍ አገርም በሚል ፈረጀቻት። በ2001 አፍጋኒስታንን አሜሪካ ስትወር ኢራን ታሊባንን እያስታጠቀች ተዋጉ። አሜሪካና ኢራን ወደ ድርድር ስለመምጣት መነጋገር የጀመሩት በባራክ ኦባማ ዘመን ነው። በተለይም የኢራንን የኒውክለር መርሃ ግብር በማስመልከት አሜሪካ ተደራድራ ስርዓት እንዲኖር ታደርጋለች የሚለውን እምነት የያዙት ባራክ ይህንኑ አደረጉ። ፒ5 በሚሏቸውና በጸጥታው ምክር ቤት ውስጥ ቋሚ መቀመጫ ያላቸውን አምስቱን ሀገራት ይዘው ከኢራን ጋር ለድርድር ተቀመጡ። አመቻቹ የአውሮፓ ህብረት ሲሆን የድርድሩ ጭብጥ ደግሞ ኢራን የኒውክለር ፕሮግራሟ ላይ ገደብ ይበጅ፣ በምላሹም ማዕቀብ ይነሳላት የሚል ነበር። በዚህም ከስምምነት ተደርሶ ውጤቱ ይፋ ሆነ።

ቴል አቪቭ ተቆጣች በተለይም ኔታንያሁ ተቆጡ ኢራን የያዘችውን ይዛ እስካሁን ያመረተችውም እንዲወገድ ሳይደረግ በመሬት ውስጥ የሠራችው የኒውክለር መሠረተ ልማት ሳይዘጋ እንዲህ ያለ ስምምነት መፈረሙ ልክ አይደለም አሉና ስምምነቱንም እጅግ በጣም መጥፎ ውል አሉት ሉ enriching uranium, that's a very bad deal. ከዚህ በኋላ የአሜሪካው ፕሬዚዳንት ኦባማና ኔታንያሁ ተኳረፉ ተባለ። እስራኤሎች ኦባማን እንደ ካሃዲ መመልከትም አበዙ። ሆኖም የኢራን የኒውክሌየር ስምምነት ከተፈረመ ከአንድ ዓመት በኋላ ዶናልድ ትራምፕ ፕሬዚዳንት ሆነው ሲመጡ ያንን የኦባማን ውል ቀዳደዱት። ኢራን ላይም ማዕቀቦችን እንደገና ጣሉ እነ ኔታንያሁ ተደሰቱ። እስራኤል የምታደርገው ነገር ሁሉ ልክ ነው የሚል እምነት ያላቸው ትራምፕ ኢየሩሳሌም ዋና ከተማችሁ ነች፣ የጎላን ተራሮችን መቆጣጠራችሁ ተገቢ ነው፣ ኢራን ላይ የምትከተሉት ፖሊሲም ስህተት የለበትም ብለው ጸኑ። በዚህ መሃል 2019 ሰኒ ወር ላይ ኢራን በአየር ክልሌ ውስጥ ገብቷል ያለችውን የአሜሪካን ድሮን መታጣለች። ያ የስለላ ድሮን ውድ የሚባልና ከ120 ሚሊዮን ዶላር በላይ የወጣበት ነበር። ኢራኖች ይህንን ድሮን መተው መጣላቸውን በቪዲዮ ጭምር አሰራጩና አትደፍሩንም ብለው ተዘባበቱ። አሜሪካ የጣስነው ሉዓላዊ ክልል የለም በዓለም አቀፍ ሕግ በሚፈቀድልን የሆርሙዝ የባህር ወሽመት ሰማይ ላይ ነበርን ቢሉም እርባን አልነበረውም። ሆኖም የበቀል እርምጃውን አላዘገዩትም። ልክ በአመቱ ከብዮታዊ ሰራዊት አዛዦች አንዱና ቁልፉ የነበሩትን ጄኔራል ቃሲም ሶለማኒ በአሜሪካ ድሮን በጎረቤት ኢራቅ ለሥራ በተጓዙበት ወቅት ተገደሉ። ይህንንም ዶናልድ ትራምፕ በጀግንነት ተናገሩት። ሱሌማኒ በኢራቅ ያሉ ዲፕሎማቶቻችንን ሊገድል ሲያሴር ቀደም ነው አሉ። Soleimani was plotting imminent and sinister attacks on American diplomats and military personnel, but we caught him in the act and terminated him ዶናልድ ትራምፕ ከኢራኖች ጋር ያላቸውን ጸብ በሁለተኛው ዙር የፕሬዝዳንትነት ዘመናቸውም ቀጥለውት ትናንት በሶስት የኢራን ይዞታዎች ላይ ሲደበድቡ አምሽተዋል። ይህንን ድርጊታቸውን የሚያወገዘባቸው የተባበሩት መንግስታት ድርጅት የለም። ዋና ጸሐፊው አንቶኒ ጉተሬስ አካባቢው አሳሳቢ ሁኔታ ውስጥ ይገኛል ከማለት ያለፈ ይህንን ያህል ሺህ ማይል ሄዶ ሌላ አገርን መውረር በእኔ መስሪያ ቤት ቻርተር ውጉዝ ነው የሚል ድፍረትን አልጨመሩም። እንዳም ሆኖ በየአጋጣሚው ሁሉ ዶናልድ ትራምፕን ማመስገን ለሚቀናቸው በአሜሪካ ፕሬዝዳንቶች ታሪክ የእስራኤል ወዳጆች ሲዘረዘሩ በቀዳሚነት ከሚነሱት ዋናው ትራምፕ ናቸው እያሉ ለሚናገሩላቸው ኔታንያው ነው ይህ ትልቅ እርምጃ ሆኗል። ደጋግመው ይማጸኑ የነበረው አሜሪካ በዚህ ጦርነት ላይ ቀጥተኛ ተሳትፎ እንዲኖራት ነበርና አሁን ተሳክቶላቸዋል። የአሜሪካውን ፕሬዚዳንትም በምድራችን ላይ የትኛውም ሀገር የማይፈጽመውን ታሪክ ሠርታል ብለዋቸዋል። ዶናልድ ትራምፕ ሆይ እንኳን ደስ አለህ። የአንተ ድንቅ ውሳኔ ታሪክ አንድ አደገኛ አገዛዝ በተነሳ ጊዜ አደገኛ መሳሪያ በታጠቀ ወቅት እርምጃ የወሰደ መሪ ብሎ ይመዘግበዋል ብለዋቸዋል። ኮንግራቹሌሽንስ ፕሬዚደንት ትራምፕ ሂስትሪ ዊል ሪኮርድ ኔታንያሁ በዚህ ዘመቻ ላይ የአሜሪካን መግባት አጥብቀው የሚፈልጉት የጦርነታቸውን ምክንያት ዓለም አቀፋዊ ቅቡልነት እንዲኖረው ለማድረግ ነው የሚሉ ጸሐፊዎች ዋናው ሰበባቸው ግን ከመሬት በታች ያለውን የኢራን የኒውክለር መሰረተ ልማት ለማውደም የሚያስችል ትጥቅ ያለው በአሜሪካ እጅ በመሆኑ ነው ይላሉ። ኢራን የኒውክለር መሰረተ ልማቶቿን ከገነባችባቸው ቦታዎች አንዱ ከመሬት በታችም ጠልቃ ነው። ይህንን ደግሞ አሁን እስራኤል የምታደርገው ድብደባ አያጠፈውም። ከመሬት በታች ያለውን ይህንን የኒውክለር ጣቢያ የሚያወድመው መሳሪያ ጂቢዩ 75 ኤቢ የተሰኘው ቦምብ ነው። ይህ ቦምብ ያላት ደግሞ አሜሪካ ነች። ኢላማውን ሳያዛንፍ ይመታል የሚባልለት 13 3600 ኪሎ ግራም የሚመዝነው ቦምቡ 60 ሜትር ከመሬት በታች መጥለቅና ማጥቃት ይችላል ተብሎ ተጽፎለታል። በተራሮች ስር የተገነባውን የኢራን የኒውክለር ጣቢያ ፎርዶ ብለውታል። ትናንት ትራምፕ ተዋጊዎቻቸውን የኢራንን የኒውክለር ጣቢያዎች መጥተው መመለሳቸውን ሲናገሩ ከጠቀሷቸው ስሞች መካከልም አንዱ ፎርዶ ነው። ይሁን እንጂ ያንን 13600 ኪሎ ግራም ቦምባቸውን የተኮሱ ስለመሆናቸው አላነሱም። ፔንታገን ግን የኢራንን የኒውክለር መርሃ ግብርህን አውድመናል ብሏል። ከ18 ሰዓታት በላይ የበረረው ኢላማ መቺ የጥቃት ኃይል ኦፕሬሽን ሚድናይት ሃመር የሚል ስያሜ እንደተሰጠውም ገልጿል። በቀጣይ ኢራን አሜሪካ ይዞታዎች ላይ አጸፋለኝ ብላለች። 4000 ኪሎ ሜትር የሚምዘገዘገው ሚሳኤሏ ወደ የትኛው የአሜሪካ ጥቅሞች ይወነጨፋል የሚለውም መሰረታዊ ጥያቄ ነው። ኢየሩሳሌም ወይም ባግዳድ ወደሚገኘው የአሜሪካ ኤምባሲ፣ ካታር ወደ ሰፈረው የአሜሪካ ጦር ሰፈር ወይስ ወደ ሌላ አቅጣጫ? መልካሙን ሁሉ በመመኘት በዚሁ እንሰናበታለን።